እንግዲህ ጤና ላይ ጠያቂውም እንዳነሱት በርካታ ስራዎች ተሰርተዋል። ልክ ሌሎቹ መሰረተ ልማቶች ላይ እንዳነሳሁት አንዱ ትኩረት የሰጠነው ለጤና ነው። አንደኛ አዲስ አበባን የሜዲካል ቱሪዝም ማዕከል ከማድረግ አንጻር፣ ሁለተኛ ህዝባችን ተገቢው የጤና ተደራሽነትና ጥራት ያለው የጤና አገልግሎት እንዲያገኝ ከማድረግ አንጻር፣ እነኚህን ትኩረት አድርገን እየሰራን ያለ ነው። ጤና ጣቢያ ሁሌ ይጠየቃል በዚህ ምክር ቤት ዛሬ ብቻ አይደለም በተደጋጋሚ ሁሉም ወረዳዎች ጤና ጣቢያ ሊኖራቸው እንደሚገባ ታሳቢ ያደረገ ጥያቄ ከህዝቡ ይነሳላቸዋል እኛም ማብራሪያ እንሰጣለን በስታንዳርድ እንሄድ አገልግሎቱን ብናልቅ ነው የሚሻለው። ሁሉም ጋር የማዳረስ አይነት በውድድር መንፈስ ከምንመለከተው ይልቅ ጎረቤት ወረዳ ላይ ማዕከል ሁሉንም ማህበረሰብ ማዕከል ያደረገ ጤና ጣቢያ ካለ እሱን አገልግሎቱን ሰፊና ጥራት ያለው በማድረግ ተደራሽነቱን ከፍ ብናደርገው ይሻላል ነው እያልን ያለ ነው። ከዓለም የጤና ድርጅት ስታንዳርድ አንጻር አዲስ አበባ የጤና ተደራሽነትን አሟልታለች፣ ከዛ አንጻር ከመዘን ነው። ነገር ግን ደግሞ ሚዛናችን እሱ ብቻ አይደለም፣ የህዝብ ጥያቄና ቅሬታ የሚነሳባቸውን በተገቢው መዝነን ምክንያታዊ ናቸው ያልናቸውን ደግሞ እየመለስን እየሄድን ስለሆነ በ2017 ብቻ ዘጠኝ አዳዲስ ጤና ጣቢያዎችን አብዛኛዎቻችሁ ቋሚ ኮሚቴዎች አብረን የመረቅ ነው። እነኚህ በ2017 የጨረስናቸው ዘጠኝ አዳዲስ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታልን የሚመጥኑ ናቸው። የድሮውን አይነት ጤና ጣቢያ አልገነባንም። የወደፊት የከተማዋን እድገት የዛሬውንም ፍላጎት ታሳቢ ባደረገ መንገድ ነው አራቱ ነባር ጤና ጣቢያ በነበሩበት ያው ስላረጁ አፍርሰን በማስፋፈያ መንገድ ነገር ግን ሙሉ ለሙሉ አዲስ አድርገን የሰራ ነው አምስቱ ጤና ጣቢያ ያልነበራቸው ወረዳዎች ብላችሁ እናንተ እዚህ ምክር ቤት ያነሳችኋቸውን መነሻ በማድረግ መቼም ካንዱ ወረዳ ሌላ ወረዳ ይሻላልና ቅድሚያ የሚሰጣቸውን ቅድሚያ ሰጠን ምላሽ የሰጠ ነው። ይሄ ብቻ አይደለም። አስራ ሶስት ጤና ጣቢያዎች በተሟላ ሁኔታ ታድሰዋል። የእድሳት ስራው የሪኖቬሽን ፈርሰው እንዳዲስ የተገነቡት እንዳሉ ሆነው እንደገና ሪኖቬት ተደርገዋል። ይሄም አሁን በጨረስነው በጀት አመት ነው። አራት ሆስፒታሎችን በማስፋፊያ ርዕስ ነገር ግን አዳዲስ ሆስፒታል ነው እየገነባን ያለ ነው። ማሳያ ዘውዲቱ እዚህ አጠገባችን አይደለ? ዘውዲቱ መታሰቢያ ሆስፒታል እንመልከተው የቀድሞ ዘውዲቱ መታሰባ ሆስፒታል የአልጋው የቢልዲንጉ ግቢውን እንመልከተውና አሁን የተገነባውን እንየው። አዲስ ገነቡ ለመባል ወደ አዲስ መሄድ አልፈለግም። ግቢው ምቹ ነው፣ ማዕከል ነው። ለመስቀል አደባባይ ለሚደረጉ ኩነቶች፣ ለአንዳንድ ነገሮች ፈጣን ተደራሽ ሆስፒታል ነው። እሱን ሪኖቬት አድርገን ቀድሞ በሚሰጠው አገልግሎት ልክ ማስቀጠል ይቻላል። ነገር ግን ደግሞ ለሕዝቡ አገልግሎት በጣም ማዕከል ስለሆነና ጥሩ ቦታ ላይ ስላለ እንደ አዲስ ነው የገነባ ነው። ግንባታ ብቻ አይደለም ዘመኑ የሚጠቀማቸውን የሕክምና መሳሪያዎች ጭምር እያስገባን ነው፣ እያደራጀን ነው። በቅርብ ቀን ይመረቃል። ራስ ደስታም በዛ ልክ ነው። ዳግማዊ ምኒልክ በዛ ልክ ነው። ጥሩነሽ ቤጂንግ ግን በዛ ልክ ነው የሰራ ነው። የምክር ቤት አባላት ፕሮግራም ይዛችሁ ምርቃቱ እስከሚደርስ ከምትጠብቁ አይታችሁ ለሕዝብ በሚገባ ተስፋ መስጠት ይገባል። ይሄም ብቻ አይደለም የኮልፌ ቤተል መንዲዳ ሆስፒታል እና የንፋስ ስልክ ላፍቶ ሆስፒታል በሀገራችን የመጀመሪያዎቹ ትልልቆች ሆስፒታል ይሆናሉ ብለን እናስባለን። ሪፍረር ሆስፒታል ናቸው፣ ተርሸሪ ናቸው። እነሱን በመንግስት በጀት ብቻ ፋይናንስ ማድረግ መሳሪያዎቹን ከባድ ሆኖ ስላገኘ ነው ወይም ደግሞ ስለሚዘገይ በግልና የመንግስት አጋርነት በዓለም አቀፍ ደረጃ አገልግሎት የሚሰጡ ተቋማትን ጋብዘን አንደኛ መሳሪያውን ማምጣት ላይ፣ ሕክምና መሳሪያ ማምጣት ላይ፣ ሁለተኛ ደግሞ የአገልግሎት አሰጣጥም ማዘመን ከሀገራችን የሚወጣውን ለሕክምና የሚወጣውን ገቢ ሀገር ውስጥ ለመያዝ እነኚህ ከተማችን ላይ የሚኖሩ የውጭ ዜጎች ዲፕሎማቶች በውጭ ምንዛሬ ገቢ የሚያገኙ እዚህ መታከም የሚችሉበትን የህክምና ስታንዳርድ አቅደን እየሰራ ነው እነኚህ ሁለቱ ሆስፒታል ላይ። ይህም ብቻ አይደለም፣ የግሉም እኮ እየሰራ ነው፣ የግሎቹም እየሰሩ ነው። እየደገፍ ናቸው ነው በመሬት አቅርቦት ብቻ ሳይሆን በሌሎች አገልግሎታቸውን እንዲያልቁ ማድረግ የሚችሉበት አግባብ በሚኖርበትና እቅድ ሲይዙ እሱን ደግፈን አዳዲሶችም ደግሞ ከአለም ላይ መጥተው ከተማችን ላይ መገንባት እንዲችሉ ዲያስፖራዎች መገንባት እንዲችሉ አስተናግደናል። የውጪ ህክምና ማዕከላትም አዲስ አበባ ላይ ተስተናግደዋል። ከፊታችን አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የሚያስችሉ ተጨባጭ የሆኑ ስራዎች ተጀምረዋል እና ውጤታማ እንደሚሆኑ ምንም ጥርጥር የለንም። ስለዚህ የተከበራቸው የምክር ቤት አባላት በዚህ ዓመት የምንጀምራቸው የጤና ጣቢያዎች አሉ፣ የምናድሳቸውም አሉ። እሱ እንደተጠበቀ ሆኖ ግን በሁሉም ጋር በአንድ ጊዜ ይቀየር የሚለው እንግዲህ ነጮቹ ሮም ባንድ ጀንበር አልተገነባችም ይላሉ እና ቅደም ተከተል ስራችንን ማስያዝ እንደ ችግሩ ሁኔታ ቅድሚያ ሰጥተን መሰራት የሚሰራ የሚገባቸውን የሰራን አገልግሎት ማላቅ ደግሞ ትልቅ ትኩረት የተሰጠው ጉዳይ ነው ነውና ይህንን እኩል ብንይዘው ጥሩ ነው የሚሆነው።